ቪዲዮ ከሰር በኋላ ቅድም ብሩኬ ሙዚቃ ዘፈነ ምናምን ለሃይምዬ ለቀቀላት ብዬ ከዛ ለምን አስብ ነው ለምን እያልኩኝ ብቼን እንደ ጅልስ ሳዋራ ነበር ትላላችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። እናንተ ያልጠበቃችሁ እኔም ያልጠበቅኩት ነገር ተፈጥሯል። ለማንኛውም ላይክ፣ ሼር እያደረጋችሁ ለቤቱ አዲስ ከሆናችሁ ቤተሰብ ሆኑ በቅንነት እንግዲህ ምን መሰላችሁ፣ ብሩኬ ትናንትና በወንድሙ ሰርግ ላይ ሙዜ ነበረ። በሰርጉ ላይም ወይዘሪት ሀይምዬ ወይዘሪት አትባልም፣ አሁን ገና አላገባችም። አንድ ሰው ካገባ በኋላ ነው ወይዘሮ የሚባለው ማለት ነው። ወጣት ሀይምዬ ማለት ነው። እና እሷም በሰርጉ ላይ ጥሪ ተደርጎላት ተገኝታ ነበረ። ይህ ሰርግ ቀላል አይደለም፣ ትልቅ ችግርን ፈጥሯል። ትላላችሁ እኔና እናንተ ያላሰብ ነው ነገር ግን ብሩኬ ትናንትና ሙዚየም ቢሆንም ኖሮ፣ ልቡ ግን ሀይሚ የጋ እንደሆነ አይኖቹ ልቦቹ ሁሉ ነገሮቹ እሷ ጋር ነበረ ሲመለከት የነበረው። ሀይሚዬ ደግሞ ያው እንግዲህ ሰርግ ቤት አደለ። ሰርግ ቤት ስትሄዱ እኛ ሀበሻዎች ነን፣ እንደ ባህላችን እንደ ኢትዮጵያዊነታችን መጎራረስ አለ። ሰው ሊያጎርሳችሁ ሲል ኖ ብላችሁ መመለስ አትችሉም። ክብር የሚባል ነገር አለ። ይህ ክብር ደግሞ ሀይሚዬ ጋር ለየት ያለ ነው። አክብሮት አለ፣ ታከብራለች፣ ሰውን አትንቅም፣ ከትንሽ እስከ ትልቅ። እንግዲህ በሰርግ መሀል ያው በሰርግ ላይ እንግዲህ ላጎርስ ሲሏት ተጎራርሳ ጉርሻም ተቀብላ ነበረ። ይሄንን ስትቀበል እንግዲህ ብሩኬ ሁሉን ነገር አይቷል። መች በዝ ብቻ አበቃ። በሰርግ ላይም ጨፍራ ነበረ። ታዲያ ስጨፍርና ስትጎራርስ ያየው ብሩኬ በቅናት ብድ ብሎ ቀኑን ጠብቆ ዛሬ እንግዲህ ከሰርግ ማግስት ማለት ነው፣ ሀይሚን ጠራትና ያናግራታል። እሷ ግን ይሄ እንደተፈጠረ ምን የምታውቀው ነገር አልነበረም። አንቺ እኔ ከማላቀው ሰው ጋር ተጎራርሰሻል። ሌላ ነገር ደግሞ አብረሽም ጨፍረሻል። ምን አስበሽ ነው? እንዴት ይሄንን ታደርጊያለሽ? በማለት በመኮሳተር በጣም ተናዶ ተቆጣት ማለት ነው። ሀይሚዬ ደግሞ ይሄ እኮ ባህላችን ነው፣ እኔ ሰው ያጎርሰኝ ሲል እምቢ ማለት ደግሞ ስለከበደኝ ነው የተቀበልኩትኝ እንጂ ለሌላ ነገር አይደለም። ስለዚህ ነገሩን ለማቅለል ሞክር ትለዋል የለ ብሩኬ። ብሩኬ ደግሞ ኖ መሆን የለበትም። እንዴት እንደዚህ ታደርጊያለሽ? ይሄ የኔን ክብር የሚነካ ነገር ነው ይመስላል ንግግሩ ማለት ነው። እንደ ፍቅረኛሞች ያው ቅናት ጥሩ ነው። ብሩኬ ሲቀና ትላለ ምርኬ ቅናት ትችላለ የምሬ ኔ ሲያምርብ፣ ደግሞ ስታኮርፍ እንዴት እንደምታምርቆ እኛ በፍቅረኛ ዎች መሃል መግባት አንችልም። ነገር ግን እንደ አስታራቂ ግን ችግራችሁን ይዛችሁት እስከመጣችሁ ድረስ እኛ ጋር እንደ አስታራቂነት እንደ አሳበሬ ስሰጥ ሌቷ ምንም ልጅቷ ምንም ጥፋት የለባትም። ምክንያቱም ሰርግ የሄዳችሁት አብራችሁ ነው፣ የሄዳችሁትም ወንድም ሰርግ ነው። ኢትዮጵያዊነት ባህላችን ነው። ሰው ያጎርሰን ሲል እምቢ ብንል ምን ነው እኔን ተጸይፋ ነው እንዲ ምናምን ነገር ብሎ እንትን ይላል፣ ሊናደድም ይችላል። እንግዲህ እዛ ሰው ሁሉ መሀል እምቢ ብትል ያ ሰው እንደ ምን በቃ ምን ሆኜ ነው ብሎ ራሱ ላይ ጥያቄ ይፈጥርበታል። እና ደግሞ እሷ የተረዳችሁ ያንን ሰው እንደ ቤተሰብ እንደናንተ ቤተሰብ እንደ ዘመድ አርጋ ነው የተረ ረዳችሁ እና ብሩኬ ነገሩን ቀለል አድርገው ቅማሟን ልትረዳት ይገባል። ሀይምዬ ደግሞ ይሄ ላንች ለወደፊት ትልቅ ትምህርት ሊሆንሽ ይገባል። እንግዲህ ማንም ሰው ሰርግ ላይ ነው የዘመድም ሰርግ ነው የወንድሙም ሰርግ ነው ብለሽ አብረሽም ያው ጥፋት አለባት ሀይሚዬ። ጥፋቱ ምንድነው? አብራ መጨፈሯ ነው። ይሄ ጉርሻ መቀበሏ ሳይሆን አብራ መጨፈሯ በጣም ትልቅ ጥፋት ነው። ትልቅ ጥፋት ነው። በእውነት ጥፋት የለባት ምላለው፣ እኔ ራሴ ምን አይነት ዶማ ነኝ እንዴ? ትልቅ ኤክስ፣ አብራ መጨፈሯ ነው። ይሄ ትልቅ ስተት ነው። ሀይሚዬ መጨፈር አልነበረብሽም። እንግዲህ ምንድነው፣ ለወንድ አበባ ይሰጣል፣ እንዲ፣ ምንድን ነው የሚሰጠው? በቃ ስጦታ ሰተሽ ቅርታ ጠይቂ ብሩክን ትላላችሁ እውነት ለመናገር ያክል ቤተሰብ እኔ ሁለቱ ውስጥ የተፈጠረው ቅናት ነው እንጂ ይሄ ቅናት መንፈስ የተወጋ ይሆን እንጂ፣ የብሩኬ ሲቀና ምናምን ነገር በጣም ነው የሚያምርበት። እንደዛ ስለሆነ እንጂ የሆነ ስሬስ የሆነ ጉዳይ ነው ይሄ። እንደ ቀላል የሚታይ አይደለም። እውነቱን እውነቱን እናወራ ከተባለ ማለት ነው። ምክንያቱም ሀይሚ፣ እሺ ከዛ ሰው ጉርሻ ተቀበለች። ጉርሻው ደግሞ ሲያንሳት እንጨፍር ብሎ ለጭፈራ ሲጋብዛት ተነስታ መጨፈሯ ለምን አስፈለገ ትላላችሁ ብሩኬስ ስ ወደ አንተ ስንሄድ አንተስ ሙዜ ሆን ስትባል ሙዜ የምትሆነው ከሌላ ሴት ጋር ነው የአንተ የሙዚያ አጋር ሌላ ሴት ናት ሀይሚ አደለችም ስትባል ለምን እኔ አልሆንም ከሃይሚ ውጭ አልሆንም ማለት ነበረብህ አንተ ጋም ስተት አለ ስለዚህ አንተን ለማስቀናት ሀይሚ ያደረገችው ነገርስ ቢሆን አንተ እኮ እዚጋ አስቀንተሃታል ከሌላ ሴት ጋር ሙዜ ሆነሃል ከሌላ ሴት ጋር። ስለዚህ ለእሷም እኮ ይሄ ትልቅ ቅናት ነው። ከዛች ሴት ጋራ አንተም ጨፍራል፣ አንተም ተጎራርሳል። ስለዚ እኩል አንድ ናችሁ። እንዲ ምንም ምንም የተፈጠረ ነገር የለም ሁለታችሁም ጋር እስተት አለ። እኩል አንድ ናችሁ በቃ ጽፋቱ እኩል አንድ ሆኗል ሁለታችሁም ጋር ስለዚህ ሀይሚም ጥፋት አለ፣ አንተ ጋም ጥፋት አለ። አንተ ሙዚው በሆነህ ነው። ሀይሚዬም ደግሞ ያው ሰርግ ላይ ተጠርታ ሌላ ሰው ጉርሻ ሲያጎርሳ ጉርሻ ተቃበለች፣ ጨፈረች። አንተም ከዛች ከሙዚዋ ጋር ጨፍረሃል፣ ተጎራርሰሃል። አለቀ እና እኩል አንድ ናችሁ እንዲ ውዶቼ። እዚሁ በዚሁ እኮ እኔ ራሴ ተሸውጄ ነበረ። እንግዲህ ብሩኬ፣ ምንም ማድረግ አይቻልም። እንግዲህ እንዳንተ እንደ ዝቅናት እንደዚ ተቀና የበለጠ ልታስቀናም ትችላለች ሀይሚ። ይሄ ደግሞ የኔናት በጣም ልቧ ውርድ ያለ ነው። ይቅርታ ትላለች። በቃ የኔናት ለይቅርታ ያላት ቦታ እንደኔ እኮ ናት፣ ይቅርታ ስትል እና ውዶች፣ እናንተን ደግሞ አሳብ፣ አስተያየት ጣል ጣል አደርጉበት። የኔ ሀሳብ ይህንን ይመስላል። ከዚህም በላይ መራመድ አልችልም። እነዚህ ልጆች ፍቅረኛ ሞች ስለሆኑ ብዙም ማለት አልችልም እኔ